እንግዲህ የተሰሩ ስራዎች በጣም ብዙ ናቸው። ጠንካራ ጎኖችን ብናነሳቸው ያልኩ። ስለዚህ ያሉትን የተጀመሩትን በጣም ማደግ ያለባቸውን በክፍተት እናንተም የረጃቸዋቸውን ከቤቱ የሰጡትን አስተያየቶች ወደ እቅድ ወስዶ መስራት የምንችለውን መስራት ከቻልን አሁን ከሰራ ማግሎት በላይ ጥራቱን ከፍ ማድረግ ይችላል። አንዱ ሚፈትናን ኳሊቲ ኦፍ ኢምፕሩቭመንት ነው። ኳሊቲ ኦፍ ኢምፕሩቭመንት ለማምጣት ደግሞ ቅድም ያላቸው ኢኒሼቲቮች በጣም ትልቁን ቦታ ይይዛሉ እና ጥናት ላይ ነው። አሁን እኛ ጉድ ሁሉም ተቋማቶች የሚፈጠኑትና ጥራት ዝም ብሎ አይመጣም። ስራ ያስፈልጋል፣ ብር ያስፈልጋል፣ ትብብር ይጠይቃል። ቅድም እንደተባሉ ደግሞ ከውስጥ አውላ ግን ባላ የሆኑትን ከቦታ ከመንግስት ነስ ደግሞ ከተማ አስተዳደሩን ጠጋ ብሎ መጠየቅ የሚመለከተውን የቦርድ አካል በደንብ አድርጎ መግባባት ቦታን ማግኘት ተገቢ ነው ብዬ አስባለሁ። ሌሎች እንዳሉት እና እንደዚህ ተጨምረን ሙሉውን ያደርገዋል ያደርጓል ብዬ አስባለሁና ይሄንን አጠናክሮ መቀጠል በጣም ጥሩ ነው ብዬ አስባለሁኝ። ውስጣዊ ሀዘኔታም በሽተኛ ትኩር ብሎ ሲያዩት አይወድም። እሱ ይጓጓል፣ ተስፋ ነው የሚፈልገውና እግረ መንገዱን ብልህ ጠያቂ ከሆነ አይ ከትናንቱ ዛሬ ተሽሎሃል፣ አትድን አለህ፣ በቃ እየተሻለህ ነው ብሎ ተስፋ ከሰጡት አንዱ ህክምና ይሄ ነው የሚለውን የምንልዘው። እንደገና ደግሞ ሰው ብቻ ነው ወይ የሚታከመው? ሀገር አይታከምም ወይ? ሀገር አካሚዎች ስፔሻሊስቶችም እግረ መንገዱን እያፈራችሁ እንድትሄዱ መልእክት ለማድረግ ነው። ሀገር የሚያክምም አፍሩ ነገ ምንድን ነው ነገ ተነገ ወዲያ ምንድን ነው የመሬት መንቀጥቀጥ ጸባይ እናውቃለን። እንግዲህ የለም እንደ በመለኪያ ይህን ያክል ተብሎ የሌላው የሰላምንስ መለኪያ እንዲህ አይነቶቹ ዘወትር ትኩረት ተደርጎባቸው የሚገኙት ከዩኒቨርሲቲ ከታላላቅ ምሁራን ስለሆነ ታስቦበት እግረ መንገዱን እንዲህ አይነት ማፍራት ብቻን ለማለት ነው። ፍየል ሁለት ተወልድና አንዱ ለመጣፍ አንዱ ለወናፍ ነው ይባላል። ሁለቱም አገልግሎት አለው። ባህሪው የብቻው ቢሆንም ሀገር ለምን አይታከምም ያስባል። ለምሳሌ ያለሁበትን ቦታ ይሄን ግቢ ለመጥቀስ ፈልጌ ነው። ከዚያ በፊት በጭካኔ ነፍሰ ገዳዮች፣ ሌቦች፣ ቀማኞች፣ ሀሰተኞች፣ በንዝህ ላልነት የነበሩ ሰዎች ከተማ ነበር። እዚያ ላይ ብዙ ስራ ይሰራበት ነበረ። አሁን ደግሞ ይህን ስናየው ልክ የሰው ልጆች አሳምረውት ንጽሕናው ተጠብቆ የጤና መልእክት ማስተላለፊያ መሆኑ እንደ እንዲህ አይነቶቹን ማበረታታትና ማጎልበት ስለሚያስፈልግ በዘርፈ ብዙ ስራ ላይ ምሁራኖቻችን ስራ ብትሰሩ ሁላችንም ተጋግዘን እግዚአብሔርን ጠይቀን፣ ለምሳሌ ደግሞ ሐኪም ብቻውን አይደለም የእኔ እውቀት ብቻ ሰውን ያድነዋል ሳይል የሰለሞን የመጀመሪያው የጥበብ መጀመሪያው ፈሪሃ እግዚአብሔር ነው። በአስራ ሁለት አመቱ ሲነግስ ምን እንደሚበጀው ወደ እግዚአብሔር ነው ያመለከተው እ በዚህ እንዲሁን ቀመጥ እንጂ ስራውን አንተ ስራልኝ ብሎ እግዚአብሔር ባሰበው የልቡናውን ስለተናገረ ጨምሬ ሰጥቻለሁ አለው። ያልጠየቀውን ሁሉን የሰጠውና በዘመኑ መድኃኒት ነበረ። እንዲህ እንዲ አይነት ሰዎችንም በባትሪ እየፈለጉ ማግኘት ማሳተፍ ያስፈልጋል። እጅግ በጣም ጥሩ ያየነው በእለቱ የቀረበው፣ ወደፊትም ደግሞ የበለጠ እንደሚሰራ እምነታችን ነው። አመሰግናለሁ። በቅርበት ከሚከታተል ሰው የተሰጡ አስተያየቶች ናቸው። ከሪፖርቱም ባሻገር እና እዚህ ተገኝታችሁ አስተያየት የሰጣችሁ እዚህ ያላችሁ ሁላችሁም በእኔ ስሜት የዩኒቨርሲቲያችን አባላት እንደሆናችሁ ነው የሚሰማው። ለዩኒቨርሲቲው ለሚሰጠው በኩራት ከሚኮራበት አገልግሎቶች አንዱ የሀኪም ግዛው ሆስፒታል ለማህበረሰቡ ካቀረባቸው አገልግሎቶች ዋናው ትልቁን ድርሻ የሚወስደው የሆስፒታል አገልግሎታችን ነው። በርካታ የማህበረሰብ አገልግሎቶች አሉ። ሌሎች ምናልባት ለማህበረሰቡ መረጃ ያልደረሱ በርካታ ስራዎችን እንሰራለን በዩኒቨርሲቲ ደረጃ ነገር ግን ዛሬ ስም ሆኖ እዚህ ያገናኘን የሆስፒታሉ አገልግሎት ስለሆነ ይሄ ሆስፒታል በሶስት ዓመት በአጭር ጊዜ ውስጥ ለማህበረሰቡ ትልቅ አገልግሎት እየሰጠ ያለ ተቋም ነው። እንደ እድሜውም እንደ ይዘቱም አይደለም። በእድሜው አንጻር ገና ግንባታ፣ አንዳንድ የአገልግሎት ፋሲሊቲዎች የማሟላት እና ሰራተኛ የማሟላት ስራዎች የሚሰሩበት አመት ነው። ይህ ሶስት አመት ማለት ኖርማል ሁኔታ ስናየው። ነገር ግን እነዚህን ሁሉ መሰረታዊ ነገሮችን አሟልቶ በጥራት እና በቅልጥፍና በአጭር ጊዜ አገልግሎት መስጠት ችሎ እንግዲህ በትንሹ ቢሆን ማህበረሰባችንን እያረካን እንገኛለን ማለት ነው የወደፊት ትልቁ ዓላማው እናንተም በደንብ እንደም በተረታችሁታል ዩኒቨርሲቲው ሆስፒታሉን አቅሙ ከፍ አድርጎ አሁን ከሚሰጠው በተሻለ ጥራት ያለው አገልግሎት መስጠት፣ ለማህበረሰቡ ብዙ አገልግሎቶችን ተደራሽ ማድረግ፣ ሪፈራል ማስቀረት ትልቁ ዓላማ፣ ወደ ሌላ አካባቢ፣ ወደ ሌላ አገር ታማሚዎች እንዳይገላቱ ማድረግ እና ሁሉንም አገልግሎት እዚሁ መስጠት ሁሉንም ሕክምና እዚሁ መጨረስ ነው። ነገር ግን ለዚህ የሚሆን ደግሞ በርካታ ስራ መስራት ያስፈልጋል። ብዙ ፋሲሊቲ ሕክምና ፋሲሊቲዎች ያስፈልጋሉ። ዘመናዊ ማሽነሪዎች፣ ማሽኖች ያስፈልጋሉ። ምናልባት ሲቲ ስካን በቅርቡ ስራ ይጀምራል ብለን እያሰብን ነው። እንግዲህ ከግንባታ ከሌሎች አንዳንድ መሟላት ያለባቸው ነገሮች አንፃር በቅርቡ ስራ እንደሚጀምር ተስፋ ነገር ከዚህ በኋላ ደግሞ ሌሎች እንደ ኤምአር አይ እና ሌሎችን የመመርመሪያ ማሽኖች በማስገባት አገልግሎቱን ከፍ ማድረግ ነው። ይሄ ሲሆን አሁን ያለው የሆስፒታላችን ይዘትና ያለበት የቦታ ሁኔታ በደንብ ተረታል። አንደኛ ወይ እሱ ራሱ ሆስፒታሉ አካባቢውን አስታፍቶ ሰፋ አድርጎ እነዚህን ነገሮች ማስጀመር ነው። ካልሆነ ደግሞ ሌላ ቢልዲንግ፣ ሌላ ህንፃ፣ ሌላ ሆስፒታል መገንባት ነው። ሌላ ቦታ በአጭርና በረጅም አድርጎ መውሰድ ይችላል። ለአጭር ጊዜ ሆስፒታሉ ያለበትን አካባቢ የተወሰኑ ማስታፊያዎች ማድረግ ያስፈልጋል። አንዱ ትሪትመንት ፕላን የዌስት ትሪትመንት ማኔጅመንታችንን የጎዳው ለምሳሌ የቦታ ጥበት የቦታ ጥበት። ትሪትመንት ፕላንቱ የተወሰነ ቦታ ይፈልጋል። በራሱ ለመስራት እንደ አንድ ሺህ ካሬ ሜትር ያላነሰ ይፈልጋል፣ ሰፊ ቦታ ይፈልጋል። ወደ የትኛውም አቅጣጫ ብትሄዱ የሆስፒታሉ አጥር ነው፣ እና ግቢው ውስጥ የመኪና ማቆሚያ እንኳን እንደ ልብ የሌለበት ሁኔታ ታካሚዎችም ተንቀሳቅሰው የተወሰነ አየር የሚቀበሉበት ሁኔታ። ይህም በደንብ ግልጽ የሆነ የሚታይ ነገር። ስለዚህ ምናልባት ይሄ ሆስፒታል ባለቤትነቱ የዩኒቨርሲቲ ይሁን እንጂ ተገልጋዩም ሆነ ይገባኛል የሚለው ማህበረሰቡና ዞኑም ከተማ አስተዳደሩ አሁን እንደገባኝ። ሁሉም የበኩሉን ድርሻ ለመወጣት የተዘጋጀ ይመስለኛል። እዚህ ያላችሁ የዚህ አካባቢ የማህበረሰብ ተወካዮች እና የጤና ሴክተሩ አመራሮች ድምፅ ለመሆን ያሰባችሁ ይመስለኛል። ፍላጎቱንም አሳይታችኋል። ትክክለኛ ነገርም ተናግራችኋል። አሁን እንደሰማሁት ከሆነ በዩኒቨርሲቲው በኩል የሚሰሩ ስራዎች አሉ፣ በከተማ አስተዳደሩ በኩል ደግሞ የሚሰሩ ስራዎች አሉ መካከል ያስፈለገ ነው። የመጀመሪያው ተማሪዎቻችንን ለማስተማር ሊሆን ይችላል። ከዚያ በላይ አሁን ሆነ የተገኘው ግን ለማህበረሰቡ ትልቅ የጤና አገልግሎት መስጫ አማራጭ ተቋም ሆኖ መገኘቱ ነው። አሁን በዚህ ሰዓት በተጨባጭ እየተታየ ያለ ወይ ለማስተማሪያ የሚሆን ያህል በቂ ነገር ግን የእኛ ሀሳቤ ተማሪዎችን ከማስተማር ባለፈ ለህብረተሰቡ የጤና አገልግሎት የህክምና አገልግሎት መስጠት ነው። ጥራቱን የጠበቀ የጤና አገልግሎት መስጠት ነው። እሱን ለማሳካት ደግሞ አሁን እናንተም ያላችሁትን እኛም የምናስበውን ጨማምረን ከሌሎች ባለጥርሻ አካላት ጋር በሚገባ በመተባበር በመነጋገር እንቀጥላለን። ያንን ያሰብነውን ከማሳካት ደግሞ ወደኋላ ነው ለዚህ ከቃይ ማህበረሰብ ከተማስተዳደሩ የዞኑም ምናልባት ክልሉም ኢንጌጅ የሚያደርግባቸው አንዳንድ ሁኔታዎችንም ከፌደራል መንግስትም ጋር በጋራ በመሆን የሚሰሩ ስራዎችን ተከታትለን አብረን እንሰራለን። መጨረሻ ላይ እንግዲህ የሀኪም ግዛው ሆስፒታል ከዛም የዚህ የጤና ሳይንስ ካምፓስ እና በአጠቃላይ ደግሞ የደብረ ብርሃን ዩኒቨርሲቲ ይዞ የተነሳውን ለማህበረሰቡ የሚሰጠውን አገልግሎት በመማር ማስተማር የሚያበረክተውን ሀገራዊ አስተዋጽኦ እና በምርምር እየተወጣ ያላቸውን ተልእኮዎች ለማሳካት ማህበረሰቡ ሆስፒታሉ የኔ ነው ዩኒቨርሲቲ በአጠቃላይ የኔ ነው ብሎ አብሮ እንዲሰራ እንከኖች ጉድለቶች ሲኖሩ በቅርበት ጠጋ ብሎ እየመከረ እንዲያስተካክል የተሰሩ ስራዎችና ሕብረተሰቡን እየጠቀሙ ያሉ ጥሩ ጥሩ ስራዎች ሲኖሩ ደግሞ እነሱን ፕሮሞት እንዲያደርግ ከዩኒቨርሲቲው ጋር በቅርበት እንዲሰራ መልእክቴን አስተላ አብዛኞቹን ያው ፕሬዘንቴሽንም ላይ በእኛ በኩል የሚጠበቁትን እንዴት መስራት እንዳለበት ማመለከት ስለቻለ አጠር ያለች ነርቼ የሚሆነው እዛ ላይ ያልተነኩትን ብቻ እንትን ከተነሱት ጥያቄዎች አለ ያው የሆስፒታል እንግዲህ ግንቦት አንድ ነው ሶስት አመት የሚሆነው በደንብ ሰርቪስ እንደ የሰጠው ደግሞ ሁለት ሺህ አስራ አምስት ህዳር አካባቢ ነው። በደንብ አካባቢ መምጣት የጀመረው ከግንቦት አንድ እና ክረምቱን ክረምቱን ጨምሮ ያለው የታካሚ ፍሰት በጣም ኦልሞስት በጣም ትንሽ አንድ ክሊኒክ ያህል ነበር ማለት ይቻላል። የሰራተኛ ቁጥራችንም ሆስፒታሉን ከመጀመራችን በፊት አጠቃላይ ካምፓሱ አጠቃላይ የሰራተኛ ቁጥር ወደ ሁለት መቶ አካባቢ ነበር። ከዚህ ውስጥ አብዛኛው ከሰላሳ አምስት ሰራተኛ ውጭ ያለው መምህር ነበር የነበረው። አሁን ወደ ስምንት መቶ ቅድም ስድስት መቶ አስራ ዘጠኝ ያለው ሆስፒታሉን በሚመለከት ሆስፒታሉ ላይ የሚሳተፉ ሰራተኞች ናቸው። ከዛ ውጭ ግን መምህራን ደግሞ ስላሉ ሌሎች ሆስፒታል ውስጥ እንትን የማይሉ ስንደምረው ወደ ስምንት መቶ አስራ ሰባት ነው። አሁን በቅርቡ ደግሞ ብዙ ቅጠር እያከናወነ ነው። እነሱ ፕሮሰሱን ጨርሰው ሲገቡ ከአንድ ሺ በላይ ሰራተኛ ይኖረዋል ማለት ነው። ስለዚህ በየጊዜው እያደገ ነው ያለው። በየጊዜው ሲያደግግን በአንድ ወገን ብቻ አድርጎ በአንድ ወገን ከተዛነፈ እጅግ በጣም ችግር ይሆናል። ስለዚህ እድገቱ ጥሩ ነው ብዬ ነው የማስበው። ከተነሱት ነገሮች እንግዲህ እኛ ከዚህ በላይ አብዛኞቹን እንደተጠቃሚም ዘመዶቻችንም እዚሁ ስለሆኑ እኛ የምንኖረው እዚሁ ስለሆነ እናውቃቸዋለን አብዛኞቹን እንትኖች። ግን እንዴት እንፍታ የሚለውን እናንተም ልትረዱ ስለመጣችሁ እጅግ በጣም እናመሰግናለን። ውስጣችን ያለውን ነገር ነው የነገራቸው። ሪሊ ይሄ ከሆነ ሀሳባችን እንዴት እንምጥበት፣ ቅድም እንደተባለው ከማህበረሰቡ ጋር እንዴት አድርገን አሰራርለን፣ በየሶስት ወር ብቻ እየተገናኘን ከሆነ ሁሌም አልተሳካም። ምክንያቱም እዚህ ጋር ውይይት እንጂ ስራ አይደለም የምንሰራው። ስለዚህ ለቀጣይ ሶስት ወር እንዴት አድርገን ነው ከእናንተ ጋር የምንሰራው የሚለውን እንግዲህ እኛም እናስብበትና፣ በምን አይነት መንገድ እንስራ፣ እንዴት አድርገን ስራዎቹን እንከፋፈል የሚለውን አክሽን ፕላን ሰሞኑን እናዋል። ለዞናችን ትልቅ አቅም ነው ከፍተኛ የትብብር ሀቅና ያለ እውነት ለመናገር ዞናችን ያሉ ባለሙያዎችን በማሰልጠን ሰው ኃይል በመመደብ በሪሶርስ ነው። ሰሜን ሸዋ ያሉ ተቋማቶች ሲቸግራቸው ሪሶርስ ከዚህ ነው ብዙ ጊዜ ሸር የሚያደርጉትና አይ ቲንክ ዩኒቨርሲቲው በትልቁ የማህበረሰብ አገልግሎቱን እየተወጣ ነው ብለን የምንልበት አንጋፋ ተቋም ነው። ይሄ ተቋም ጥሩ እይታ ነው ያለው። ማህበረሰባችንም ይሄ ሰይንግ አለው። ሶ ልንደግፈውና ሲስተም ሆኖ ሳይቆራረጥ ይህ አገልግሎት እንዲቀጥልና ፕላስ የጎደሉትን በመሙላት ረገድ የሚመለከተው አካል የበለጠ ድጋፍ ማድረግ አለበት ብዬ አስባለሁ። እንደ ጥቅል በሪፎርም ስራዎቻችን በአዳዲስ ኢኒሽቲቮች ያለው የስታፍ ኮሚትመንት በጣም ይበል የሚያሰኝ ነው። ሁሉንም አመስገን እፈልጋለሁ። አመሰግናለሁ።